በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ ባለማኅተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት ያድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ጸጋ፣ የእግዚአብሔር ማዳን ከሁላችንም ጋር ሙሉ ልትተረፍረፍ ይበልልን። እንግዲህ ወደ አምደው ቅዱስ ሚካኤል ለመሄድ ዝግጅት እያደረግን እንገኛለን። ሁላችሁም በያላችሁበት ሁናችሁ ስም ክርስትናችሁን መባችሁን የሰጣችሁ የላካችሁ አምደው ቅዱስ ሚካኤል ለምስክርነት ያብቃችሁ፣ ጠላታችሁን የሚታገላችሁን ይጣልላችሁ፣ እርኩሳን መናፍስትን ጸዋጋና ጋንንትን በሳት ሰይፍ በሳት በረዶ በሳት መብረቅ አመድ ያድርግላችሁ፣ የሚታገላችሁን ሁሉ ከእናንተ ያርቅላችሁ፣ ያርቅልን። እንግዲህ ስመ ክርስትናችሁን በዚህ መልክ ነው ወይም ስማችንን የመዘገብኩት ማለት ነው። ትንሽ ያው ነጭ ስለሆነ አንጸባራቂ ስለሆነ ነው። አይወላችሁ በጣም ብዙ ነው ማለት ነው። ይታያችኋል። እንደዚህ እያደረግኩ ነው የምጽፈው፣ እንዲህ እያደረግኩ ነው የምጽፈው ማለት ነው። በጣም በዚህም በዚህም ስትመለከቱ ይሄንን ይመስላል ማለት ነው። አብዛኞቻችሁ ያው የምትጠራጠሩ ስላላችሁ ምክንያቱም አልፈርድባችሁም። ከችግራችሁ አንጻር ስለሆነ እኔም ደግሞ ጊዜ ሰጥቼ የሰጣችሁኝ አላፊነት በአግባቡና በዚህ ልክ እየመዘገብኩኝ ይሄኛውንም ስትመለከቱት ያው እንደዛው ሙሉ ሙሉ ገጽ ነው። ዛሬም እንደዚሁ ስጽፍ ውላለሁ። በቴክስት የላካችሁልኝ በተለያየ በተለያየ አፕሊኬሽን የላካችሁልኝን ስመ ክርስትናችሁን ማለት ነው። እንደዚህ እያደረኩኝ ነው ጽፌ ወስጄ ማስረክበው። አስፈላጊ ከሆነ እንግዲህ እዛም ሲሄድ እንደዚሁ ቪዲዮውን አሳያችኋለሁ ማለት ነው። ምክንያቱም እናንተ ደስ እንዲላችሁ ምን ያህል ታማኒነት እንዳለው እንደው አየር ላይ ነው የሚቀረው ወይስ እንዴት ነው ብላችሁ የምትጨነቁ እህት ወንድሞች ስላላችሁ ማለት ነው። ይታያችኋል ያያችሁልኝ ነው ይውላችሁ። እንደዚህ እያደረኩ ነው ጽፌ ለአባቶች እማስረክበው ወይም ለቅዱስ ሚካኤሎስ እጄ እምሰጠው ማለት ነው። እና የኔ ተወዳጆች ስለ ጸሎታችሁን ይስማችሁ፣ በረከቱን በቤት በሕይወታችሁ ያሳድርላችሁ። ሌላም እንደዚሁ አለ ማለት ነው። እንደዚህ እያደረኩ ነው እየጻፍኩኝ እንትን የምለው አያችሁት ላስጎብኛችሁ፣ ላስነብባችሁ ስማችሁን እዚህ ጋር ትፈልጋላችሁ። እሺ እና ይህንን ይመስላል ማለት ነው። የተዋህዶ ልጆች፣ ባለማህተቦች፣ ውድ ኢትዮጵያውያን እና ውድ ኤርትራውያን። ስለዚህ በዚህ መልክ ነው እዚ ይህን ደብዳቤ እንኩ ተረከዊ ብዬ ኃላፊነቴን ለሌላው ደግሞ ለሚመለከተው ክፍል የማስተላልፈው ማለት ነው። ጸሎት፣ ስለታችሁን ይስማችሁ፣ ጭንቀታችሁን ያስወግድላችሁ፣ ለምስክርነትም ለደጁም ያብቃችሁ። አሁንም እንደዚሁ ዛሬ ባሁኑ ዙር ማለት ነው ባሁኑ ጉዞ የሞላባቸው ሰዎች አሉ። ምክንያቱም እኔ ሁል ጊዜ እንግዲህ እናገራለሁ፣ ምንም ማድረግ አልችልም። ለምን? አንደኛ ለኛ ለአሰራራችን ጥሩ አይደለም። ቀደም ብላችሁ ከተመዘገባችሁልን መኪና እናዘጋጃለን ማለት ነው። ምን ያህል ሰው ተመዝግቧል፣ ምን ያህል ሰው ሊይዝ የሚችል መኪና ማዘጋጀት አለብን ብለን ዝም ብሎ እንደ ደራሽዋ ድንገት መታችሁ እንትን ብትሉ ለእኛም ለእናንተም አጉል እንዲ መዳረቅ ወይም መቀያየም ካልሆነ በስተቀር ምክንያቱም አንዳንድ ሰው መጥቶ በቃ የግድት መሄድ አለብኝ እና እስከዛሬ ለምን አንዳንዶቹ መሄድ ፈልገዋል ግን በቃ በውስጣቸው ብቻ ነው ያሰቡት። ያንን ማለት ነው አያችሁ። እነሱ አሁን በቃ ዝግጅታቸውን ጨርሰዋል። ማርያም፣ እኔ በጣም አንዳንድ ሰው ኧረ፣ አሁን እኮ ያለንበት ዘመን እኮ በጣም ተሻግሯል። እስኪ አንዳንድ ዘመኑንም እንከተል። በእግራችን እኮ አይደለም የምንሄደው የምንሄደው በመኪና ነው የምንሄደው። ብዙ መዋቅሮች አሉት ለመሄድ ማለት ነው አያችሁ። ከእኛ ጋር ደውላችሁ በአካል ተገኝታችሁም ሊሆን ይችላል እስከ ዛሬ አድራሻ የላችሁም ስትሉ ነበረ። የትንምጣ ቢሯችሁ የት ነው ስትሉ ነበር። አሁን ደግሞ ያንን ጥያቄ መልስ ለመስጠት ምክንያቱም አንዳንድ ሰው መጥቶ የሆነ ለማድረግ እጣንም፣ ጧፍም፣ ዘቢብም ለመላክ አድራሻ ይፈልጋል እና የት እንምጣ የት እንስጣችሁ መልእክታችንን ጥላ አምጥተን እንስጣችሁ የምትሉ ሰዎች አላችሁ እና ያንን ጥያቄ ለእንትን ለማለት ለመመለስ ያክል እንግዲህ መርካቱ ራጉኤል ቅዱስ ራጉኤል ማለት ነው። እዛጋ ቢሮችን እዛ ጋ ነው። ከአሁን በኋላ እዛ ጋ መታችሁ ነው። እዛ የመጣችሁ ያላችሁን ጥያቄ መንፈሳዊ ጥያቄዎቻችሁን፣ ወይም ደግሞ እንዴት እንደ እንዴት እንጸልይ እንዴት አድርገን ወደ መንፈሳዊ ሕይወት እንመለስ ብላችሁ የተለያየ ሐሳብ መንፈሳዊ ሐሳብ መካሪ ጠቃሚ አስተማሪ የሆነ መንፈሳዊ አገልግሎት ለማገኘት እዛ ቦታ ላይ መምጣት ትችላላችሁ። ትኬት ለመቁረጥ እዛ መምጣት ትችላላችሁ ማለት ነው፣ እየታልኳችሁ ቅዱስ ራጉኤል ቤተክርስቲያን ወይም መርካቶ ማለት ነው። ስለዚህ እዛ እየመጣችሁ ነው ከአሁን በኋላ ሐሳብ አስተያየታችሁን ወይም ደግሞ ስጦታ መባችሁን መላክ የምትፈልጉትን እዛ እየመጣችሁ መመዝገብ ስትፈልጉ እዛ እየመጣችሁ እጣንም ካለ ደግሞ ከዛ ይዤ የመጣሁት እጣን ካለ እዛ መታችሁ ትወስዳላችሁ ማለት ነው። ስለዚህ እና አንዳንድ ሰው ምንድነው የሚያስበው? በቃ እሱ እሱ በቃ በልቡ አስቧል ጨርሷል። በቃ እሄዳለሁ ብሎ አስቧል። ከኛ ጋር ኮንታክት አላደረገም። ከዛ ልክ የመጨረሻው ቀን የት ብዬ ልምጣ ይላል። ማን አንተ? ማን እሺ አንቺ? አይ እንደዚህ ሊሄድ ነው እንዴ? ተመዝግባችኋል? የት አለ ሊስታችሁ አሁን ስንመዘግብ ሊስት አለ። ልክ እንደዚሁ ተጽፎ ስልክ ቁጥሩ ከየት እንደሚመጣ የት እንደሚገባ ሁሉ ተጽፎ ነው የምናስቀምጠው ማለት ነው። ስለዚህ ያንን አሬንጅ አድርገን ነው እንጂ ዝም ብለን በደመ ነፍስ አይደለም የምንንቀሳቀሰው። ይሄ ደግሞ መንፈሳዊ ጎዳና ነው። እንስተካከል እንጂ እንደው በዋል ፈሰስ ሳንሆን እንዴ እኛ ሰዎች አይደለን? ስለዚህ ሥነ ምግባርም አይደለም እኮ፣ ክርስቲያናዊ ሥነ ምግባርም ስላልሆነ ዝም ብለን እንደፈለግን ወጥተን ባሰብንበት ጊዜ እንትን የምንልበት አይደለም። ዝግጅት ያስፈልገናል። መነጋገር ያስፈልገናል እኮ። ያ መንገዱ ይመጥነዋል አይመጥነውም? ተነጋግረን ነው እነሱ እናንተ ከእኛ መረጃ መውሰድ አለባቸው። እኛም ደግሞ ከእናንተ ለመንገዱ ተመጥናላችሁ ወይ? ለጎዳ ነው ውጣ ውረዳ አለው። ያንን መረጃ ወስዳችሁ ነው እንጂ ዝም ብለ በራሱ ውስጥህን አስበ አስበሽ ብቻ ልክ የመሄጃው ቀን የት ብዬ ልምጣ፣ የት ናቸው፣ እየመጣሁ ነው፣ ማነህ ማነሽ፣ እንደዚህ እንደዚህ ተመዝግበሃል? አይ አልተመዘገብኩም። እሺ በቃ መሄድ አስቤ ነው። እንደዛ ብሎ ነገር የለም፣ የኔ ተወዳጆች። አብዛኞቻችሁ ማለት አይደለም አንዳንድ ሰው ነው እንጂ ሁሉም ሰው ማለት አይደለም። ስለዚህ ቀጣይ ዙር ያለን ደግሞ በ27 ሂደን በ29 እንደዚሁ እንመለሳለን። መቋሚያ አስጥለን ያን ወይም እንደዚህ እንመጣለን ማለት ነው። ሌላው አንድ የገረመኝ ድንቅ ምስክርነት አለ። እኔ በጣም የገረመኝ ማለት ነው። ሰዎቹ የክፍለ ሀገር ሰዎች ናቸውና ወደዚህ ወደ አንድ ከተማ ወደ የት ነው ያሉኝ? እንትን ወደ አዳማ መተን ነው እና ቤተሰብ ዘመድ ጋር መተን ነው አሉኝ። ባልና ሚስት ናቸውና እና በህልማችን በህልማችን እኔም ባለቤቴም ማለት ሰው ሲነግረኝ እኔም ባለቤቴም በህልማችን ስለ አንድ ነገር እያየን ነበር እና ስለማን ስለ አምደው ቅዱስ ሚካኤል ስለ አምደው ቅዱስ ሚካኤል እያየን ነበር እና ተነሳሁኝና ጠዋት ህልሜን ለሷ ላወራ ጀመርኩኝ። ማምላክን ነው የምላችሁ። ህልሜ ለእሷ ያየሁትን ህልም ለእሷ ለባለቤቴ ልነግራት ስጀምር፣ ቆይ ቆይ ቆይ፣ በእናትህ እኔ ልናገር፣ እኔ ቆይ እኔ ጀምሬልሻለህ፣ እኔን ስሚኝ፣ እኔን ስሚ፣ በእናትህ እኔ እንደዚህ። እሺ እና ያዩት ይሄ ህልም ሳይሆን ራእይ ነው። በነገራችን ላይ ሶስት አይነት እይታዎች አሉ። ህልም አለ፣ ራእይ አለ። እነዚህ ደግሞ ቅዠት አለ። አያችሁ፣ ህልም እና ራእይ ቅዠት አለ። ሌላው ደግሞ በገሃድ የሚባል ነገር አለ። በገሃድ ማለት እንደዚህ ቁጭ ብላችሁ፣ ቁጭ ብላችሁ ማለት እንደዚህ እያያችሁ ልክ እንደ እንዴት ነው ቪዲዮ እንደምታዩት ማየት ማለት ነው። ቁጭ ብላችሁ እየሄዳችሁ ሊሆን ይችላል ቁማችሁ ሊሆን ይችላል። ቁጭ ብላችሁ ሊሆን ይችላል። እሱ በጋህድ ጋህድ ጋህድ ማለት በግልጽ ማለት ነው። ራእይ ማለት ደግሞ ተኝታችሁ ግልጽ የሆነ ግልጽ የሆነ ነገር ግልጽ የሆነ ነገር ግልጽ፣ በቃ በእውን እንደምታዩት ወይም ደግሞ ፊልም እያያችሁ እስከሚመስላችሁ ድረስ እያንዳንዷን ነገር ስትነቁ እያንዳንዷን ነገር ቁልጭ አድርጎ የሚያሳይ የምታስተውሱት ማለት ነው። ስለዚህ እነዚህ ሰዎች ራእይን ያዩት ማለት ይቻላልና፣ ስለ አምደው ቅዱስ ሚካኤል ግልጽ በግልጽ አየን እና ተነስተን ለሌሎች ሰዎች እንትን ስንል እንደዚህ አየን፣ እኔም እሷም ተመሳሳይ ነገር አየን ብለን ስንጠይቅ ስልክህን ሰጡን እነዛ ሰዎች ደግሞ የሚገርመው ነገር ማለት ነው እና እኔ በጣም ገርሞኝ እኔ የአምደው ቅዱስ ሚካኤል ይለያል እንበላችሁ። ለዚህ ነው የተዋህዶ ልጆች የተዋህዶ ልጆች አምደው ቅዱስ ሚካኤል ይለያል፣ ተመልከቱ። እነዚህ ሰዎች እንግዲህ ስለሱ አያውቁም፣ ከዚህ በፊት አልሰሙም። ስለ አምደው ቅዱስ ሚካኤል አልሰሙም። ነገር ግን ቅዱስ ሚካኤል በሕልማቸው ተኝተው ሳለ ለባልና ለሚስት ሊያደርግላቸው የፈለገው ነገር ስላለ። አምደው ቅዱስ ሚካኤል ይህንን ህልም ወይም ራእይ ገለጸላቸው ማለት ነው። ገለጸላቸው ራሳቸውን ገለ ራሱን ገለጸላቸው። መንገዱን አሳያቸው፣ ቦታውን አሳያቸው፣ ተአምሩን የሚያደርገውን የሚሰራውን ሁሉ አሳያቸው። ስለዚህ እነዚያ ሰዎች ተነስተው ለሰዎች ሀሳባቸውን ያዩትን ነገር አካፈሉ። እንዴ እሱማ እኮ ይሄ ህልምም አይደለም ራይ በግልጽ ነው የተገለጸላቸው። በግልጽ ነው ያሳያቸውና ይሄንን ነገር ለማን ተደረገለት? ለማን ተሰጠው? የጸጋ በጣም እድለኞች ናቸው ብለው እነዛ ሰዎች ከኛ ጋር ኮንታክት ያደርጓቸዋል። ስልክ ይሰጧቸዋል። ሲደውሉልን አረሙል ተናልኮ አረ አደለም አረ ቆይ የሚቀርበት ጉዳይ አይደለም ነው አለ ማምላክ የሚቀርበት ጉዳይ አይደለም። እኛ እንደዚህ እንደዚህ ከክፍለ ሀገር ነው የመጣ ነው ቤተሰብ ዘመድ ጋር መተን ቅዱስ ሚካኤል እንደዚህ አሳየን ብለው ይሄንን ድንቅ የሆነ ምስክርነት ነው የነገሩኝ። ይህንን ደግሞ እንግዲህ ለናንተ አካፍያው አለ እኔ የገረመኝን እኔ የተደነኩበትን እስኪ እናንተም ደግሞ የአምደው የቅዱስ ሚካኤልን ድንቅ ስራውን ድንቅ ተአምሩን ስሙት። እስኪ በማርያም እና ዛሬም በሕይወታችሁ የተደበቀ የተሰወረውን እንዲገልጽላቸሁ አምደው ቅዱስ ሚካኤል እያላቸሁ ተማጸኑት። የምትችሉ ደእጁ ላይ ደርሳችሁ ብትነግሩት ንባችሁን ያብስላችኋል፣ ጥያቄያቸሁን ይመልስላችኋል። ካልቻላችሁ ደግሞ እንደ ሄዳችሁ አድርጎ ይቆጥርላችኋልና ባላችሁበት ሆናችሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ወይም መቋሚያ ማዘቅዘቂያ ጸሎት ማስደረጊያ ማለት ነው፣ ብትልኩ አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። የእኔ አባቱ አስጠበቃዬ ከክፉ ነገር የሚጠብቀን ሽባ ክናፉ ሽባ ክናፉ ብለን ስሙን ጠርተን የማናፍርበት መልአክ ነውና የሚጠብቀን የማይተኛ የማያንቀላፋ መልአክ ነውና ይህንን መልአክ በእውነት እንደው በህይወታችሁ በችግራችሁ እየተገኘ የተቋጠረውን እንዲፈትላ እንዲፈታላችሁ ጉዳያችሁን በሙሉ ለቅዱስ ሚካኤል ነገሩን። ጉዳያችሁን ብዙ ሰዎች ባለ ጉዳይ ነን ጉዳይ አለብን። ምን አይነት ጉዳይ ነው ያለብን? የሚያስጨንቅ ጉዳይ አለብን። እንቅልፍ ያጣንበት፣ ሰላም ያጣንበት፣ በረከት ያጣንበት፣ ጤና ያጣንበት፣ በጣም ብዙ ጉዳይ በጣም ባለ ብዙ ጉዳዮች ነው። ይሄንን ጉዳያችንን የሚፈጽምልን ጉቦ ሳይፈልግ ዘር፣ ቀለም ሳይመርጥ ሰው በመሆናችን ብቻ ደስ እያለው ጉዳያችንን የሚፈጽምልን ጉዳያችንን መልስ የሚሰጥልን፣ የሚያስተናግደን፣ በደስታ እንድንኖር የሚያደርገን አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ ለዚህ ዘመን የሰው ልጅ ሁሉ አምደው ቅዱስ ሚካኤል በእውነት የዚህ ቦታ ቃል ኪዳን ይለያል። እምላችሁ ለዚህ ነው የተዋሃዶ ልጆች፣ ይህንን ቪዲዮ በአምደው በቅዱስ ሚካኤል ስም ነው እምላችሁ ለሁሉም ተደራሽ አድርጉት። ወደድንም ጠላንም፣ በአሁን ሰዓት፣ በአሁን ጊዜ፣ በዚህ ዘመን አምደው ቅዱስ ሚካኤል በዓለም ላይ ሁሉ በሰዎች ጆሮ እየተሰማ ነው፣ በሰዎች አይን እየታየ ነው። አምደው ቅዱስ ሚካኤል ደግሞ ያልፈቀደለትን ሊያሳየው አይችልም ማለት ነው። የተፈቀደላቸው ሁሉ ይሄ ቪዲዮ ደርሷቸዋል። ወደፊትም እንደዚሁ ደግሞ የተፈቀደላቸው የተጠሩ፣ የታሰቡ ሰዎች አሉ ማለት ነው። ስለዚህ ለጓደኞቻችሁ፣ ለእህት ለወንድሞቻችሁ፣ ለቤተሰቦቻችሁ ይሄንን ቪዲዮ ሸር ብታደርጉት እውነትን ነው የምላችሁ። መዳን እኮ በዚህ በኩል ሊሆን ይችላል እኮ። እኛ አናውቅም የምንድንበትን፣ ምክንያት እሱ ነው የሚያውቀው። አያችሁ፣ እናንተ ይሄንን ቪዲዮ ሸር አድርጋችሁ እኮ ያንን መልካም ነገር ስለ አምደው ቅዱስ ሚካኤል ሲነገር ሰምታችሁ ይህንን ቪዲዮ ለሌላው ሸር ብታደርጉት ሌላው ሰውን እንዲያየው ብትጋብዙት ብትጋብዛት ብትጋብዥ በእውነት ነው የምላችሁ፣ አምደው ቅዱስ ሚካኤል ይሄንን የመዳን መንገድ አድርጎ እናንተ በማታውቁት በስውርም ሆነ በግልጽ ይከፍላችኋል። ማን? አምደው ቅዱስ ሚካኤል። ስለዚህ አምደው ቅዱስ ሚካኤል እያላችሁ ጸልዩ። ቅን ልቦና ይኖራችሁ ወገኖቼ ቀና ልቦና ይኖራችሁ ትህትና ያለው ልቦና ማንነት ይኖራችሁ በጎነት ይኖራችሁ አሁን በጎነትና ቀንነት ከጎደሉን እኛን ሰምተን በቃ ሌላው ባይሰማኛ ምን አገባል አያችሁ ሰው እንደ እምነቱና እንደ በጎነቱ ይከፈለዋል ማለት ነው ስለዚህ በጎን ነገር አድርጋችሁ መልካሙን አስባችሁ ለሌላውም አስተላልፋችሁ በእውነት በእናንተ ቅዱስ ሚካኤል ደስ እንዲለው እንዲባረካችሁ እንዲቀድሳችሁ ጥሬን አስተላልፍ ያለውኝ እኔ ያየሁትን የሰማሁትን እያሳዩዋችሁ እያሰማችሁ ስለሆነ እንግዲህ ይህንን ቪዲዮ ዘፈን እንኳን ሼር ይደረጋል። በማርያም ዘፈን እኮ ሼር ይደረጋል እኮ ዘፈን እኮ ለሌላው ይጋበዛል። አይደል እንዴ ዘፈን ህይወት ነው ህይወት ነው ወይ ጽድቅ ነው ወይ ክርስቶስ ነው የተመሰገነበት አይደለም ወይ? ስለ ፍቅረኛ ወይ ስለ ሰው ቁንጅናስ ወይ ስለ የሆነ ነገር ብቻ የሚያንጸባርቅ እኮ ነው ወገኖች፣ ስለ መዳን እኮ አይደለም እኮ የሚያንጸባርቀው። ዘፈን ሰምቶ የታ የታመመ እንጂ የዳን አለ እንዴ? በማርያም እስኪ እንደው ይሄን ዘፈን አዳምጦ የታመመ እንጂ እንባው የታበሳለ የታከመ አለ? መንፈስ ቅዱስ አክሞታል። ቅዱስ ሚካኤል አግዞታል። ይሄንን ብትጋብዟቸው ግን መንፈስ ከነሱ ይርቃል። እግዚአብሔር ምስክሬ ብዬ የምነግራቸው ይሄንን ቪዲዮ ሰምተው ታሪካቸው የተቀየረላቸው አሉ። ያ ሲያሰቃያቸው የነበረው ሁሉ አንዲት እህታችን ምንድን ነው ያለችው እ በሳውዲ አረቢያ ነው የምትኖረውና እና መምህር አለች ለብዙ ጊዜ ለብዙ አመታት ለስንት አመት ነው ያለችኝ፣ ለአምስት ዓመት ለስድስት አመት እንዲሁ ባረሳ ባላጋንን እማምላክ እና ስራ አያሰራኝም። ማለት እ ምንድነው ያለችው እኔ እኮ አምደው ቅዱስ ሚካኤል እኮ ነው ስሙን ጠርቼ እኮ አላፍርም። እማምላክ ምስክሬን እኔ ሀጢያተኛ በደለኛ ልጁ አያሳፍረኝም እኮ እና መንፈሱ ምንድነው የሚያደርጋት መሰላችሁ? ስሙ ተመልከቱ፣ ይውላችሁ መንፈሱ ስራ እንዳትሰራ ያደርጋታል። ልክ ስራ ገብታ ሳምንት አያሰራትም፣ ሳምንት ሶስት ቀን አያሰራትም። ከዛ ስታመማለች ማለት አኪም ቤት ትሄዳለች። አኪም ቤት ስትሄድ ምንድነው የምትባለው እረፍት ማድረግ አለብሽ። እየሰማችሁኝ? እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራቸው፣ የምሬ ነው የምነግራቸው። እረፍት ማድረግ አለብሽ ነው የሚሉኝ አለች። ከዛ ከስራ ወጥቼ እንግዲህ ለአምስት ዓመት ለስድስት ዓመት ማለት ነው። መምብይት ለአምስት ሰዓት ብትታመሙ ምንድን ነው የሚሰማቸው እስኪ። ከዛም በኋላ ይች ልጅ ስራዋን ትተዋለች። ማያማት ቦታ ላይ የለም ያማታል፣ በሙሉ ሰውነቷ በሽተኛ ነው። እና ቁጭ ትላለች። እጇ ላይ አምስት ሳንቲም የለም ይች ልጅ። ምክንያቱም ስራ ስገባ በሶስተኛው ቀን ነው የሄደችው አስወጣ ያስወጣታል እንደዚህ ያደረገ እና አንድ ጓደኛዋ ይህንን ቪዲዮ ይህንን ቪዲዮ እየተመለከተች ማለት ነው የሚለቀቁትን ቪዲዮ ትከታተላለች። እና ማየት ጥሩ ነው። ተረጋጉና እዩት፣ ስሙት። ቪዲዮውን እስከ መጨረሻው ድረስ ስሙት። የመጨረሻዋ ቃል የናንተ የመዳኛ ቃል ልትሆን ትችላለች። የመዳኛ መልእክት የተላለፈች መልእክት ልትሆን ትችላለች። እኔ አምደው ቅዱስ ሚካኤልን ብዬ ነው የምነገራችሁ። ይህንን ቃል እየማልኩ ምነግራችሁ እናንተ እንድታምኑኝ ስለምፈልግና ስለምወድ ነው እንድትድኑልኝ ስለምፈልግ ነው። የተዋደ ልጆች እና ይቺ እህታችን እኔ ጋር ደውላ እባክህን መምህር ጓደኛ እንዲህ ያማታል፣ ስራ መስራት አልቻለችም፣ እጇ ላይ ገንዘብ የላትም እና ምን ላድርግ፣ እስኪ ጸሎት አድርግላት ብላ አገናኘች። ከዛም በኋላ መንፈሱ ተያዘ፣ ታሰረ ማለት ነው። አያችሁ መንፈሱ ተያዘላት። በአምደው በቅዱስ ሚካኤል ስም ከአሁን ሰዓት፣ ከአሁን ጊዜ፣ ከአሁን ደቂቃ ጀምረህ እስከምትሸኝ ድረስ ግንባር ላይ ታሰር፣ እንዳትሰራ ጤናም እንዳይኖራት በረከትም እንዳይኖራት አስረህ አሳስረህ ያስቀመጥካት እርኩስ መንፈስ አጋንን ታሰር ብዬሽ ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁኝ ባልኩት ጊዜ ያ መንፈስ ታሰረላት። አሁን በፊት ካሰሪዎቿ ጋር ያጣላት የነበረ መንፈስ፣ በሽታ ደዌ የሆነባት መንፈስ፣ እንዳትሰራ ቁጭ ብላ እንድትኖር ያደረጋት መንፈስ፣ አስሮ ያስቀመጣት መንፈስ፣ ስጋና መንፈሷን አስሯት የነበረው መንፈስ፣ እርኩስ መንፈስ ዛሬ ታስሮላት። እኔ አሁን በጣም ጤነኛ ነኝ፣ እግዚአብሔር ይመስገን አለች። ምስክርነቷን ስትሰጥ ስለቷን ስትሰጥ፣ አምደው አምዶ ቅዱስ ሚካኤል ታሪክ እያደረገልኝ ነው። ወንድሜ አሁን ስራ እየሰራው ነው። አምስት ወር ሆኖኛል ስራ ከጀመርኩኝ። ምንም አይነት ነገር ችግር የለብኝም፣ እግዚአብሔር ይመስገን እና ስለቴን አድርስልኝ ብላለች። እንግዲህ ስለቷን አደርሳለሁኝ። ምስክርነቷንም እንደዚሁ አድርሻለሁ ማለት ነው። እናንተም ይህንን ቪዲዮ እየሰማችሁ አምደው ቅዱስ ሚካኤል እያላችሁ እየተማጸናችሁ ከበሽታችሁ ዳኑ። እንግዲህ እግዚአብሔር በወደደ በፈቀደ መንገድ አገልግሎቱ እንደዚሁ እያለ ይቀጥላል ማለት ነው። እዛም አምደው ቅዱስ ሚካኤልም የፈውስ አገልግሎት ይኖረናል ማለት ነው። ስራውንም የሚሰራው እኔ ምክንያት ነኝ። ዋናው አለቃው ስራውን የሚሰራው አምዳው ቅዱስ ሚካኤል ነው። እኔ ግን ማድረስ ነው ማለት ነው። የኔ ድርሻ መታዘዝ ነው። የእኔ ድርሻ ቃሉን ማስተላለፍ ነው። የኔ ድርሻ ስሙን መጥራት ነው። በቃ ስለዚህ መሄድ የምትችሉ ሰዎች ከወዲሁ ለቀጣዩ ዙር ማለት ነው ከሃያ ሰባት ተመዝገቡ። የተመዘገባቸውም ደግሞ በቦታው በሰዓቱ በተባላችሁበት ቦታና ሰዓት ቀን ተገኙ። አምደው ቅዱስ ሚካኤል አሁንም ጥላታችሁን አመድ ያድርግላችሁ፣ ሰላማችሁን ያብዛላችሁ። የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን፣ የቅዱስ ሚካኤል የአምደው ቅዱስ ሚካኤል ተራዳይነት፣ ጥበቃ ከሁላችንም ጋር ይሁንልን። የታመሙትን ይፈውስልን፣ የተሰደዱትንም ይጠብቅልን። በሀገር ውስጥም በሀገር ውጭም ያላቸው ውድ ኢትዮጵያውያንና ኤርትራውያን የአምድ ቅዱስ ሚካኤል ጥበቃ አይለያችሁ አይለየን። ቤተ መቅደሱን ለመስራት ዝክሩን እየዘከርን የተራቡትን እያበላን ምክንያቱም ክርስቶስ የተናገረው የመጨረሻዋ ቃል የመጨረሻዋ ቃል ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታሰር መታችሁ አልጎበኛችሁኝም፣ አልጠየቃችሁኝም የሚል ነው ማለት ነው። እርሱ ተርቦ አይደለም፣ እርሱ ተጠምቶ አይደለም፣ እርሱ ታርዞ አይደለም። አያችሁ፣ ነገር ግን ከተናናሾቹ ለዚህ ለአንዱ አደረጋችሁ ማለት በስሜ በቅዱሳኑ ስም በቅዱስ ሚካኤል ስም አደረጋችሁ ማለት ለኔ፣ እኔ ተርቤ እኔን እንዳበላችሁኝ ነው የምቆጥረው። እኔ ተጠምቼ ለኔ ውሃ ቀርታችሁ እንደሰጣችሁኝ እንዳጠጣችሁኝ ነው የምቆጥርላችሁ ነው ያለውና ዝክሩን እየዘከርን ይህንን በረከት እንድንሳተፍ አምደው ቅዱስ ሚካኤል ይርዳን። የእግዚአብሔር ሰላም አሁንም ብዝት ትርፍርፍ ይበልላችሁ። እኔ ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁኝ። በተቀመጠላችሁ አድራሻ እየደወላችሁ የምትፈልጉትን መረጃ መውሰድ ትችላላችሁ ማለት ነው። ወይም ደግሞ መነጋገር እንችላለን። አገልግሎቱን እንደዚሁ እያደረግን እንቀጥላለን። የዚህ ቻናል አባል መሆን ወይም ደግሞ የሚዲያው አባል መሆን የምትፈልጉ ዝክሩን ለመዘከር ቤተ መቅደሱን ለመስራት አባል መሆን የምትፈልጉ ሰዎች እኔ አባል መሆን እፈልጋለሁ በሉኝ። አጀንዳ ተዘጋጅቶ እየተጻፈ ቤተ መቅደሱን እንሰራለን። ሌላም ሌላም አገልግሎቶች አሉ። እያገለገልን ቅዱስ ሚካኤል እንዲባርከን ይፍቀድልን። ሰላም እግዚአብሔር ይብዛላቸው።